ዳልቻን መጀመሪያ መደረግ የነበረበት ዳልቻን ሳትናገሩ እሷን እንደዛ ማድረጋችሁ ይገርማል ይሄ ነው እንግዲህ አያችሁ አለ እንግዲህ በርባድን ፍታው ኢየሱስን ስቀለው ነበር ያሉት በርባድን ፍታው ኢየሱስን ስቀለው ያሳፍራል። እንደዚህ የምታደርጉ ከሆነ ድሬዎች፣ የእናንተ አፍ ኢትዮጵያ ላይ ሙሉ በሙሉ እስር ቤት የምትገቡት እናንተና ሀረር የሚኖሩ ነበር። ሙሉ እስር ቤቱን የሚሞላው በንብ በአፍ ንግግር ቢሆን ድሬዳዋና ሀረር ናችሁ። ስለዚህ ይህች ልጅ እንደዚህ መደረጓ ያሳዝናል። ሙሉ ሙሉ በስድብ ቢሆን እስር ቤት የምትገቡት እናንተ ናችሁ። እናት አባት በመስደብ ልጅ በመስደብ እስር ቤቱን የምትሞሉት እናንተ ነበራችሁ። ለዚህ እኮ ነው ሰው የራሱ ጉድፍ አይታየው የሚባለው ለዛ ነው። እና ጌታ ጌታ ልቦን አይስታችሁ፣ ልቦን አይስታችሁ። ዳልቻን ነው መጀመሪያ መደረግ የነበረበት። ዳልቻን ሳትናገሩ እሷን እንደዛ ማድረጋችሁ ይገርማል። ይሄ ነው እንግዲህ አያችሁ። እንግዲህ በርባድን ፍታው ኢየሱስን ስቀለው ነበር ያሉት። በርባድን ፍታው ኢየሱስን ስቀለው የሚባል ነው እና ያሳዝናል ነገር መምቲና ደግሞ ምንም በዛ ደረጃ የሚያስነግር ነገር አልተናገረችም እና ይቅርታ ጥባ ብላለች። እንደምሰማው ከሆነ ይቅርታ ብላለች። የአፍ ስህተት አለ፣ ተሳስቻለሁ፣ ይቅርታ ብያለው ያለች። እኔ በአፍ ንግግር ድፍን ድሬዳዋ፣ ድፍን ሀረር የንግግር ያልተገራ ንግግር አላችሁ። ድፍን ነው ማወራ ግማሽ ሩብ ድፍን ንግግራችሁ አጸያፊ ነው። እውነቱን ነው የምናገረው። ጆክ እየተነጋገሩ ቀል እየተነጋገሩ ነው። ጃኒ ብዬ ገብቼ ላሳያችሁ። ስለዚህ አንዳንዴ የሶሻል ሚዲያ ላይ በጣም ጨዋቱን ያስበላቸዋል። እናንተ አትታወቁ። አባቴ ቤት አለኝ መኪና ገዛው ገለመዴ የምትሉ የምትሉ ወንድመናቶች ተው አትበሉ። ሁልጊዜ የምናገረው ነገር ነው። ሁልጊዜ የምናገረው ሰክሰሳችሁን እዚህ መጣችሁ አትናገሩ። ይህን ገዛሁ፣ ይህን አረግኩኝ፣ ይህን ፈጠርኩኝ ብላችሁ በረከታችሁን አትናገሩ። በሰከንድ ነው መጥተው ማንነታችሁን የሚወስዱት በሰከንድ እኔ ሶሻል ሚዲያ ላይ ለምትመጡ ያለኝ ያለኝ ለምትሉ በኋላ ዋጋ ትከፍላላችሁ። ዋጋ ትከፍ እኔ አምስት ሰዓት የለኝም። ከተናገሩ በኋላ ይቅርታ አይሰራም። ስድማ፣ አብዛኛው አይ፣ ኤደን የምትባይ አንድ ነገር ልንገርሽ፣ አብዛኛው በስድነት፣ በክፉ ቃል ንግግር፣ በመረድ ንግግር የሚታወቀው ሀረሮች እና ድሬ ደዋዎች ናቸው። ግልጹ ነው የምናገረው እናትን በመስደብ አባትን በመስደብ ልጆች በመስደብ የሚታወቁት ሀረሮች እና ድሬዳዎች ድሬዳዋዎች ናቸው። ኖርማል ነው። እና አቦ እናት እንዲትሁን የሚሉ ናቸው። አቦ አባት እንዲሁን የሚሉ ናቸው። ግልጹን ነው የምናገረው። ሙሉውን ነው ማወራ። ድሬዳዋ ሙሉ እንደዛ ነው። ሀረር ሙሉ እንደዛ ነው። እናትን አባትን በመስደብ ምንም አይነት ደንታ የማይሰማቸው የመጨረሻ ስድ ንግግር እንደሚናገሩ ድሬዳዋና ሀረሮች ናቸው ይታወቃል። ኢትዮጵያን ድፍን የሚያውቃችሁ በዛ ጨዋታዋ እንዳትጫወቱ። መጣችሁ ዚ ዊነው ይ ስለዚህ፣ እቺ ልጅ በቁም ነገር ይቀርታል። እኔን እስቲ ክሰሱና እ ክሰሱኝ እስቲ አታረጉት፣ አታረጉትም። ስለዚህ በጣም በጣም እንደዚህ አታርጉ። ሰውን አታሳቁ። በተለይ ፌመስ የሆኑ ሰዎችን መተንፈስ አይቻልም። ኢትዮጵያ ላይ እንደዛ አይነት ነገር ተለምዷል እና እግዚአብሔር ይገስጻችሁ እንዲህ ለምታሳቁ ምን አልኩኝ፣ ምን ተነፈስኩኝ ለሚባል ለምታሳቁ እግዚአብሔር ልቡን አይስጣችሁ፣ ልቡን አይስጣችሁ። እውነቴ ነው ምለው እና በጣም በጣም ያሳዝናል። ጃኒን በዛ ጉዳይ እንደዛ ካረጋችሁ ትናቃላችሁ ይህንን ነው የምለው። ጥሩ አይደለም። ማየውን ነገር አታርጉ። ለእናንተ ለስማችሁም ጥሩ አይደለም። ምክንያቱም በጣም ብዙ የሚደብሩ ሰዎች ወጥተዋል ሶሻል ሚዲያ ላይ ከእናንተ እና ምንም ያላደረገች ምስኪንን እንዲያ ታርጉ ምንም ምንም በዘ በተንኮል ያልሄደች ሆን ከፖለቲካ ውስጥ የሌለች ልጅ። ምንም ሰው እኮ ይናገራላል። ሰው አንዳንድ ሰው እቺ ልጅ ለፖለቲካ አጀንዳ አላት ሆይ የሆነ አላማ አላት ሆይ ምናምን ተብለው እኮ ይታሰባል። ዝም ብሎ የተገኘውን ማሰር አግባብ ነው። ስለዚህ እናቱ እግዚአብሔር ከአንቺ ጋ ይሁን። እኔ እንደዛ ከሆኑ በጣም በጣም አዝናለሁ። ድሬዳዋዎች እንደዚህ በዚች ልጅ ላይ እንደዚህ ካደርጋችሁ፣ በሴት ላይ ጉልበት የምታሳዩት ምንም ወንድ እንደሌላችሁ ነው የሚያሳየው። ወንድ የለም እዛ። ሴት ስለሆነች ነው እንጂ ዳልቻን አንድ የተነፈሰ ሰው የለም። አንድ ሰው ዳልቻን እንደፈለገ ማንንም ሲናገር